ሰላም ሰላም፣ ጤና ይስጥልኝ። እንደምን ናችሁ? ደህና ናችሁ ወይ? ዩቲዩበሮች እንዴ ናችሁ? ሰላም ናችሁ ወይ? እንዴ ናችሁ? አለሁ አለሁላችሁ። ይኸው እንግዲህ እዩት እስኪ፣ ምንኖርበት ነገር ይሄ ፈረንሳይ ሀገር ነው። እዩት በየቦታው በየመንገዱ፣ በቃ አረንጓዴ ነው፣ ፎቅ ነው። ግን አየሩና ዳም ነው ብቻ ይከብዳል እንጂ ጸጥ ያለ ነው። በጣም ደስ የሚል ቦታ ነው ደስ የሚል ሀገር ነው ብዙ አሪፍ አሪፍ ደስ የሚል ቦታዎችና አካባቢዎች አሉ እዩት እስኪ ሲያምር ሲያምር አያችሁት እንዴት እንደሚያምር እዩት እዩት ሲያምር እዩት ሲያምር በቃ በጣም ያምራል አካባቢው ቦታው አገሩ ግን ብርድ ነው፣ ዳመናማ ነው እንጂ በጣም ያምራል። የሚያማምር ቦታዎች አሉት፣ ዛፎች አሉት እና በቃ እንደዛላቸዋለሁኝ። በርቱ፣ አበረታትኝ። እኔ አዲስ ዩቱበር ነኝ፣ ዩቱብርነት ልቀላቀላችሁ ነው እና ገና መጀመሪያ ነው፣ አሳድጉኝ። አዲስ ዩቱበሮችም እንተባበረ፣ አብረን እንደግ ትልልቆቹ ዞር ብለው አያዩንም እናቴ። እነሱ የሚፈልጉን ለችግራቸው ጊዜ ብቻ ነው፣ ሲቸግራቸው እንጂ ከዛ ውጭ አይፈልጉንም። አያችሁት አይደለም እንግዲህ፣ በየሀገሩ ላይ አሁን እዚህ ፈረንሳይ ነው። እዩት፣ አሁን ፍራፍሬ ነው፣ ሜዳ ላይ የተተከለ ፍራፍሬ። አያችሁት? አያችሁት? በየመንገዱ ላይ የሚተከል ፍራፍሬ። እዩት፣ እንግዲህ አሁን ይህችን ቅጥፍ ቅጥፍ አርጌ ብልት ባረጋት ምን ይለኛል? እዩት እስኪ አሁን የሜዳ ላይ ነው፣ ዝም ብዬ ከሜዳ ላይ ነው የምቀጥፈው። እኛ አገር ግን እንደው ግራዋ ይኸው፣ እዩት፣ አያችሁት፣ አያችሁት። እኛ አገር ግን ግራዋ ነው፣ ጽድ ነው ምናምን፣ ገና አልሰለጠልንም። እንግዲህ ተራብ እንላለን፣ ተጠማ እንላለን እንጂ እንዲያው ምን አለበት በን ሰለጥን፣ በየጓሮ በየመንገዱ በየመኑ እንደዚህ ፍራፍሬዎች ቢተከል የትን ደርስ ነበረ። አያችሁት አደለ? ይሄ ፍራፍሬ አሁን እዩት፣ እዩት ሲያምር ሲያምር። አያችሁት አደለ? በጣም ነው የሚያምረው። እሺ፣ አሁን ይሄንን ደግሞ እንግዲህ አያችሁ ከመንገድ ላይ ቅጥፍ ቅጥፍ አድርጌ እዩት፣ የቀጠፍኩት በኪሴም ከትቻለሁ እና ያምራል። እዩት ደግሞ ሲ ወደዚህ ዛፎቹ ምናምናችሁ አያቸው። አሁን ይሄ የቆሻሻ መጣያ ነው። ይሄ ቆሻሻ መጣያ ነው። እንግዲህ እዩት፣ ቆሻሻ እዚህ ውስጥ ነው የሚገባው። ይሄ እንደዚህ ይደረጋል፣ የቆሻሻ መጣያ ነው።